ሪፎርም እየሰራን ያለነው አምስቱን የሆም ግሮውን ኢኮኖሚክ ሪፎርም የምንላቸው ግብርና፣ ኢንዱስትሪ፣ ማኒፋክቸሪንግ፣ ቱሪዝም፣ አይሲቲ እና ማይኒንግ እነዚህን መሰረት ያደረገ በአጫጭርም በመደበኛ ስልጠናም እንዲሰጡ እያደረግን ያለነው ማለት ነው። ሶ ጥቅል ስልጠና ሳይሆን እያንዳንዱ ቴክኒክና ሙያ ስልጠና ተቋም ከአካባቢው አንጻራዊ ጠቀሜታ አንጻር የተቃኘ የስልጠና ስርዓት እንዲኖራቸው እያደረግን ያለ ነው። እኛ ባጠናነው ጥናት እንግዲህ ብልጽግና እያንዳንዱ አካባቢ እያንዳንዱ ጉዳይ በራሱ የሚቆም ሳይሆን ተሰናስሎ ተመጋግቦ ተደምሮ ማለት ነው እንዲኬድ ነው ሳቢዎቹን፣ የቀረጸው ከዛ አንጻር በየክልሎቹ ያሉ የመልማት ጸጋዎችን መሰረት ያደረገ የስልጠና ስርዓት ነው ዘርግተን ተግባራዊ ማድረግ የጀመር ነው። በእኛ አገላለጽ ዞኒንግና ዲፌሬንሽሽን እንለዋለን። ስፔሻላይዝ እንዲያደርጉ እያደረግ ና ያለን የቴክኒክና ስልጠና ተቋማት ከሁለት ሺ አስራ ስድስት ጀምሮ በመቶ አስር ፖሊቴክኒኮች ፓይለት ማድረግ ጀምረናል። ወደፊት ወደ የኮሌጆቹም እየሰፋ ይሄዳል። ሶ ይሄ ግብርና የአካባቢው ጸጋ ከሆነ ብዙ የግብርና አይነቶች ና ጉዳዮች አሉ፣ እዛ ላይ መሰረት ያደረገ ስልጠና የሚሰጡ ይሆናሉ ማለት ነው። ጨው የሚያምርት አካባቢ ላይ ከጨው ጋር ሪሌትድ የሆኑ የሙያ መስኮችን። ይሄ ምንድን ነው የሚያደርገው አካባቢዎችን ከነ ጸጋዎቻቸው ይዞ መውጣት ያስችላል ማለት ነው እና እንደዚህ አይነት ተጨማሪ አዳዲስ እንግዲህ ፈጠራ ላይ የተመሰረተ ስራ መስራትን አጥብቆ ይሻል። ብልጽግና የሪፎርም ሀሳቦቻችንን በዚህ ዙሪያ ያጠነጠኑ እንዲሆኑ አድርገናል። ተቋም ግንባታም ተግባራዊ እየተደረገ ነው ያለ የቴክኒክና ሙያ ስልጠና ስርዓት ውስጥ ቅድም እንዳነሳሁት አንዱ የስራ ወዳድነት እና የሀገር ወዳድነት ጊዜው የሚጠይቀን አርበኝነት ስራ ወዳድነት ካሪክለማችንን በዛ ቀርጸናል። ስራን በጥራት መስራት እንደዛ ስናደርግ ነው ኢትዮጵያን ተወዳዳሪ ማድረግ የምንችለው። ጊዜው የሚጠይቀው መስዋዕትነት የላም መስዋዕትነት ነው። ያንን ፍጹም በሆነ የሀገር ፍቅር ስሜት መስራት ያስፈልጋል። ወርክ ኤቲክስ እና ፓትሪዮቲዝም የሚል ካሪክለም ቀርጸን ተግባራዊ እያደረግን ነው ያለ ነው። እንግዲህ ይሄ ሰው የሚሰራባቸው ተቋማት ስለሆኑም ጭምር ነው የተቋም ግንባታ ስራው። አካባቢያቸውን ጽዱ እንዲያደርጉ ለስራ ምቹ እንዲያደርጉ የተጀመሩ ስራዎች አሉ። የሚያገኟቸውን የፈጠራ ስራዎች ቫሊው አድ በሚያደርግ መንገድ እንዲሰሩ ኢንተርፕራይዝ በውስጣቸው እንዲፈጥሩ እነዚህ ኢንተርፕራይዞች ደግሞ የወጣቶቻችን ሀሳብ መፈልፈያ ማዕከላት እንዲሆኑ እየተደረገ ነው ያለው።